የጎዳና ላይ ንግድ መነገዳቸው ሰዎች ወይም ደግሞ እግረኞች እንደፈለጉት መንቀሳቀስ እንዳይችሉ በከተማችን ያለው የትራፊክ እንቅስቃሴ ሁኔታ መንገድ ለታለመለት አላማ እንዳይውል የሚያግዱ ነገሮች አንደኛው እና ትልቁ 85 ፐርሰንት የትራፊክ አደጋ ተጎጂ እግረኛ ነው። ከሐዘን ውጭ የሚደከኑ ማንኛውም ድንኳን ፈቃድ ሊኖረው ይገባል። እንደምን ማለት ነው? ህገ ወጥ ድንኳን ሲባል ለትራፊክ ፍሰትም ሆነ አደጋ አጋላጭ ናቸው። ከደንብ ማስከበር ጋር በቅንጅት ከፍሰት አንጻር የምንሰራው ምንድን ነው? መንገድ ላይ የሚቆሙ መኪኖችን በጋራ ነው የምንሰራ። ተሽከርካሪዎች በተቀመጠላቸው ሰዓት ገደቡስ ተሽከርካሪዎቻቸውን ጠግነው ማንሳት የማይችሉ ከሆነ እነዚህ ነገሮች እንዲስተካከሉ ህብረተሰቡ መተባበር አለበት ፍሰቱን አሁን ካለበት በእጅጉ እናሻሽላለን ሰላም ጤና ይስጥልን ውድ ፕሮግራማችን ተከታታዮች እንደምንሰንበታችሁ ዘወትር ሰኞ በዚህ ሰዓት የሚቀርበው ደንብ አዲስ ፕሮግራማችን ጀመረ እንግዲህ እንደተለመደው በደንብ አዲስ ፕሮግራማችን የተለያዩ ርዕሰ ጉዳዮችን ያንሳን ውይይት የምንያደርግበት ነው ዛሬም በአንድ ርዕሰ ጉዳይ ላይ ውይይት ለማድረግ በዚህ ስቱዲዮ እንግዶችን ጋብዘናል እንግዲህ በዛሬው ዕለት ውይይት ለማድረግ የመረጥነው ርዕሰ ጉዳይ የትራንስፖርት እንቅስቃሴውና እንዲሁም ደግሞ በፍሰቱ ላይ የሚያጋጥሙ ችግሮች ምንድን ናቸው፣ ለችግሮቹ እየተወሰደ ያለው እርምጃስ ምን ይመስላል የሚለውን እያነሳን ውይይት የምናደርግ ይሆናል። እናንተም ተመልካቾች ከኛ ጋር ቆይታ እንደታደርገው እንጋብዛለን። መልካም ቆይታ። እንግዲህ እንግዶቼ ጥሪያችን አክብራችሁ በዚህ ሰዓት ስለተገኛችሁ እንዲሁም ደግሞ ዛሬ ልንወያይበት በመረጥነው ርዕሰ ጉዳይ ላይ ለመወያየት ፈቃደኛ ስለሆናችሁ እጅግ በጣም እናመሰግናለን። ዛሬ የምንወያይበት ርዕሰ ጉዳይ እንግዲህ ቀደም ሲል ለተመልካቾቻችን የምንተናገር ነው። በተለይ ከከተማችን ውስጥ ከሚደረጉት የትራፊክ እንቅስቃሴዎች ጋር ተያይዞ ፍሰቱ ምን ይመስላል? ለፍሰቱ እንቅፋት የሆኑ ወይም ደግሞ ችግር ናቸው የምንላቸው ጉዳዮች ምንድን ናቸው የሚሉትን፣ ለአደጋ የሚያጋልጡ ምክንያቶችስ ምንድናቸው ምንድን ናቸው የሚሉትን ጉዳዮች እያነሳን የምንወያይ ይሆናል። እንደው ከዛ በፊት ግን ሙሉ ስማችሁ እና ኃላፊነታችሁን ትነግሩኛላችሁ እንግዲህ ከሰርካለም ጀምር እስኪ ሰርካለም ጌታሁን በአዲስ አበባ ደንብ ማስከበር ባለስልጣን የደንብ መተላለፍ መከላከል ግንዛቤ ማስጨበጥ ዳይሬክተሮች ዳይሬክተር። አያለው ቲሳ በአዲስ አበባ ትራፊክ ማኔጅመንት ባለስልጣን የትራፊክ ቁጥጥርና ኩነት አስተዳደር ዳይሬክቶሬት ዳይሬክተር። ሁለታችሁንም ኃላፊዎች እጅግ በጣም አድርጌ አመሰግናለሁ። አሁን ወደ ውይይታችን እንገባለን። እንደው ለውይይታችን መነሻ እንዲሆን እንደው ከጉዳያችንም የትራንስፖርት እንቅስቃሴ እንደመሆኑ መጠን በከተማችን ያለው የትራንስፖርት እንቅስቃሴ ምን ይዘቱ ምን ይመስላል? እንደው ከዛ እስኪ እንጀምር። እንግዲህ እንደሚታወቀው በከተማችን ያለው የትራፊክ እንቅስቃሴ ሁኔታ ሁላችሁም እንደምታውቁት ከጊዜ ወደ ጊዜ እየተሻሻለ የመጣ ቢሆንም አሁንም የትራፊክ መጨናነቅ ፍሰት ሙሉ በሙሉ ያልተሻገርነው ችግር ሆኖ ቀጥሏል። በተለይም ፒክ አወር ላይ ወይም ደግሞ በስራ መግቢያና መውጫ ሰዓት ላይ ፍሰቱ ከሌላው መደበኛ ሰዓት ትንሽ መጨናነቅ የሚፈጥርበት ሁኔታ እንዳለ ይታወቃል። ነገር ግን አሁን በቅርብ ጊዜ በኮሪደር ልማት የተገነቡ የመንገድ መሰረተ ልማቶች በተለይም የተሽከርካሪ መንገዶች ሰፍተው እንዲሰሩ እንዲሰሩ መደረጋቸው በርካታ የእግረኛ መንገዶች ራሳቸውን ችለው መገንባታቸው ፍሰቱ ላይ ያለውን ተጽዕኖ እየቀነሰ እያሻሻለ የሄደበት ሁኔታ አሁን ላይ አለ። እሱ ብቻም ሳይሆን ሌሎችም ፍሰት ለማሻሻል የሚሰሩ ስራዎች በባለስልጣን መስሪያ ቤቱም በሌሎች ባለድርሻ አካላትም እየተሰሩ በመሆናቸው ፍሰቱ ከጊዜ ወደ ጊዜ እየተሻሻለ የመጣበት ሁኔታ አለ። እንግዲህ አዲስ አበባ ከተማን ስማርት ሲቲ ለማድረግ ከተማ አስተዳደሩ አቅዶ እየሰራ ነው። ስማርት ሲቲን ስናስብ ደግሞ ስማርት ሞቢሊቲም አብሮ መታሰብ ስላለበት የተሻለ የትራፊክ ፍሰት እንዲኖር፣ ደህንነቱ የተጠበቀ ፍሰት እንዲኖር ትራፊክ ማኔጅመንት ባለስልጣን በርካታ ፍሰት ማሻሻያ ስራዎችን አቅዶ እየሰራ ይገኛል። የአዲስ አበባ ደንብ ማስከበር ባለስልጣን ከሚያከናውናቸው ከሚሰራቸው ስራዎች መካከል ደንብ መተላለፍን መከላከል አንዱና ዋነኛ ስራው ነው። ትራንስፖርት እንቅስቃሴ ላይ እንከን ሊፈጥሩ ችግር ናቸው ብለን ከምናስባቸው መካከል ደግሞ የተወሰኑ የምንጠቅሳቸው ነገሮች አሉ። ለምሳሌ መንገድ ላይ ድንኳን መጣል ሊሆን ይችላል። ሌሎችም ሊጠቀሱ የሚችሉ ጉዳዮች አሉና እንደው በእናንተ እንዴት ይታያል? ም ማስከበር ባለስልጣን እንግዲህ በደንብ ቁጥር መቶ ሀምሳ ሀያ አስራ አምስት የወጣ ደንብ አለ። ይህ ማለት የትራፊክ ደህንነትን የሚጎዱ እንቅስቃሴዎችን ሁሉ ከመፈጸማቸው በፊት የመከላከል እና ከተፈጸሙ በኋላ ቅጣቶች የተቀመጡበት ሁኔታ ነው ያለው። ከዚህም አንጻር እንግዲህ ዋና ዋናው መንገድ ለታለመለት ዓላማ እንዳይውል የሚያግዱ ነገሮች አንደኛው እና ትልቁ ጎዳና ንግድ ነው። ጎዳና ንግድ እንግዲህ መንገድ አንደኛም ለእግረኛ ነው የሚውለው፣ ሁለተኛም ለተሽከርካሪ ነው የሚውለው። ስለዚህ ጎዳና በሚነገድበት ሰዓት ወይም ደግሞ የመኪና መንገድ ላይ ንግድ በሚካሄድበት ሰዓት፣ እግረኛ መንገድ ላይ ንግድ በሚካሄድበት ሰዓት የትራፊክ ፍሰቱን ያስተጓጉላል ማለት ነው። አንደኛ የእግረኛው ወደ ጎዳና ይወጣል ወይም ደግሞ ወደ መኪና መንገድ ይወጣል መኪኖች ደግሞ ጃም የሚበዛበት ወይም ደግሞ የትራፊክ መጨናነቅ የሚመጣበት እንዲሁም ደግሞ የትራፊክ አደጋ ሊያስከትሉ የሚችሉ ጉዳዮች አሉ እና እነዚህን ከመከላከልና ከመቆጣጠር አንጻር ደም ማስከበር ከፍተኛ ስራ እየሰራ ነው። በዚህም የመጡ ለውጦች አሉ። በጣም ተደጋግሞ እንደሚነሳው ለምሳሌ ሜክሲኮ ማየት እንችላለን። ከዛሬ ሁለት ዓመት ሶስት ዓመት በፊት ሜክሲኮ ምን እንደሚመስል ማየት እንችላለን። አሁን ግን እግረኛ መንገዱም እንደተባለው ቅድም እሳቸው እንደተነሳው የሰፊ ሆኖ ነው የተሰራው ለእግረኛው ምቹ ሆኖ መኪና መንገዱን በዛ ኮንቴክስት ተስተካክሏል። ስለዚህ ያንን ፍሰቱ ኖርማል እንዲሆን የማድረግ ሂደቱ እንግዲህ ደንብ ማስከበር አንደኛ፣ እነዚ እግረኛ መንገዶች ሲገነቡ በተለይም ከኮሪደር ልማቱ ጋር አካባቢ የተገነቡት ላይ ህብረተሰቡ ወደዛ እንዳሄድ የግንዛቤ ማስጨበጫ መንገዶች በስፋት ነው የተሰሩት፣ በስፋት ማለት ነው። ስለዚህ አሁን ህብረተሰቡ እየተጠነቀቀ እግረኛ መንገዱን እየተጠቀመ የሚሄድበት ሁኔታ አለ። እነዚህ ጎዳና ንግድን ደግሞ ዜሮ በሚባል ደረጃ፣ አሁን ሜክሲኮ ላይ ዜሮ በሚባል፣ መገናኛ ላይ ዜሮ በሚባል ሌሎችም አሁን አሁን ሌሎችም አሁን ለምሳሌ ላፍቶ ላይ ማንሳት እንችላለን። ሌሎችም ክፍለ ከተሞች ላይ እንደዚህ ባዶ የሆነበት ሁኔታ አለና፣ ይሄ ምንድን ነው? አንደኛ የመከላከሉን ስራ ህብረተሰቡ ግንዛቤ እየተፈጠረለት ማን ነው ታርጌት ኤሪያ እየተለየ ለምሳሌ ጎዳና ንግድን የሚነግዱ አካላትን እዚህ ትተ ለሌላው ማህበረሰብ ግንዛቤ ብትፈጥር ጎዳና የሚነግደው አልሰማም ማለት ነው። ስለዚህ ታርጌት ኤሪያው ማን ነው እየተባለ ግንዛቤ እየተፈጠረ ህብረተሰቡ ከዛ ሁለተኛም ደግሞ የሚያስቸግርም አለ። ባይዚያው እያወቀ ፐርፐዝ የእኛን የመግቢያና የመውጫ ሰዓት የመሰማሪያ ሰዓት በመጠበቅ ያንን ድርጊት የሚፈጽሙ አካላትም አለ። እነሱም ደግሞ እርምጃ እየተወሰደ የተሻሻሉ ለውጥ የመጣበት ሁኔታ ነው ያለው ማለት ነው። መልካም። እንደው ከዙ ጋር ተያይዞ የምነሳ ምን ነገር አለ በተለይ ወይዘሮ ስርካ ሲናገሩት የነበረው ነገር አለ። ምናልባት የጎዳና ላይ ንግድ መነገዳቸው ሰዎች ወይም ደግሞ እግረኞች እንደፈለጉት መንቀሳቀስ እንዳይችሉ ማድረጉ እንዲሁም ደግሞ መንገዶች ለታለመላቸው አላማ ብቻ እንዳይውሉ ማድረጉ ለትራፊክ አደጋ መከሰት ወይም ደግሞ ለፍሰቱ መስተጓጎል ያስከተለው ነገሮች እንዳሉ የተነገረ ነው። ከዚ ጋር ተያይዞ ምናገር ማንሳት ይቻላል። የከተማችን በየአመቱ የሚወጣው የትራፊክ አደጋ ዳታ እንደሚያመላክተው 85 ፐርሰንት የትራፊክ አደጋ ተጎጂ እግረኛም ለዚሁ አስተዋጽኦ እነዚህ የጎዳና ላይ ንግድ የሚያከናውኑ ሰዎች ትልቁን ድርሻ ይወስዳሉ ማለት ነው። ከአደጋ አንጻር ኢምፓክቱ በጣም ከፍተኛ ነው። በሌላ በኩል ከፍሰት አንጻርም ተሽከርካሪ መንገድ ላይ አንድ እግረኛ ገባ ማለት ያ ሰው እስኪ ወጣ ድረስ ፍሰቱን ይጎትተዋል። ስለዚህ ፍሰት ላይ ከፍተኛ ተጽዕኖ ያሳድራሉ ማለት ነው። የጎዳና ላይ ጋራዦች ይኖራሉ። የጎዳና ላይ መንገድ ላይ ደግሞ ጎሚስታ የሚሰሩ ሰዎች ሊያጋጥም ይችላሉ። ያው መቸም ሰው ማህበራዊና ሀዘንም ደስታም ሊያጋጥም ይችላል። መንገድ ላይ ድንኳን መደኮን ሊያጋጥም ይችላል። እነዚህ ጉዳዮች እንደው የትራፊክ ፍሰቱን ከማስተጓጎል አኳያ፣ አደጋ ከማድረስ አኳያ ተጽዕኖ የላቸው ማለት ይቻላል። በጣም አሪፍ ጥያቄ ነው ያነሳኸው። እንግዲህ ትራፊክ ማኔጅመንት ባለስልጣን በዋናነት ማይከል አድርጎ የሚሰራው የትራፊክ አደጋን መቀነስና ፍሰትን ማሳለጥ ነው። በአጠቃላይ በከተማው ሰላማዊ የትራፊክ ፍሰት እንዲኖር ማድረግ ነው። ይሄንን ዓላማ ሰንቆ የሚሰራ ተቋም ነው። ይህንን ዓላማ ለማሳካት በርካታ ስራዎች ይሰራሉ። ለምሳሌ አሁን አንተ ያነሳቸውን ጠቅለል አድርጌ ላንሳና መንገድን ከታለመለት ዓላማ ውጪ ለመጠቀም በማሰብ የመንገድ ላይ ኩነቶችን የሚከውኑ ግለሰቦች አሉ፣ ድርጅቶች አሉ። ለምሳሌ የንግድ ተቋማት የግንባታ ግብዓትን በእግረኛ መንገድ ላይ፣ በተሽከርካሪ መንገድ ላይ ሙሉ በሙሉ ዘግቶ የሚያስቀምጡበት ሁኔታ አለ። በዚህ ሰዓት ላይ የትራፊክ ፍሰቱ በእጅጉ ይስተጓጎላል። እግረኛውም የራሱ መንገድ ስለተያዘበት ወደ ተሽከርካሪ መንገድ ይገባል ለአደጋ ይጋለጣል። እንደነዚህ አይነት ፍሰት አዋኪ ቁሶችን ከደንብ ማስከበር ባለስልጣን ጋር በጋራ በመሆን ኢሚዲትሊ እንዲነሳ የማድረግ ስራ ትራፊክ ማኔጅመንት ባለስልጣን ይሰራል። ሌላው በከተማችን በጣም የተቸገር ነው ህገወጥ ድንኳን። እንዲሁም ምን ማለት ነው ህገወጥ ድንኳን ሲባል፣ ያው ሳይፈቀድላቸው ለማለት ነው። እንዴት ነው መንገድን ከታለመለት ዓላማ ውጪ ለመጠቀም በማሰብ ማለት መንገድ ሁልጊዜ የተሽከርካሪ መንገድ ከሆነ ለተሽከርካሪ እንቅስቃሴ ብቻ መዋል አለበት። የእግረኛ መንገድ ከሆነ ለእግረኛ እንቅስቃሴ ዓላማ ብቻ መዋል አለበት። ከዚህ ውጭ የንግድ ትርኢት ባዛር ሊሆን ይችላል፣ ሌሎች በድንኳን የሚከወኑ ኩነቶች ሊሆኑ ይችላሉ። ድንኳን በመትከል መንገድን በመዝጋት ማለት ነው። እነዚህ ኩነቶች መንገድ ዳር ላይ ስለሚከወኑ ለትራፊክ ፍሰትም ሆነ አደጋ አጋላጭ ናቸው። ይሄ የሚሆንበት ምክንያት መንገድ ላይ ድንኳን ተክለን የምናከናውናቸው ኩነቶች በርካታ ሰዎች ያሉበት አካባቢ ስለሆነ በርካታ ሰዎች የሚጠቀሙበትም ስለሆነ የትራፊክ አደጋ ድንገት ቢፈጠር ድንኳን ውስጥ ያለው ሰው በሙሉ ነው የሚያልቀው። ኩነት የሚያከናውኑ ሰዎች ኩነቱን ማከናወን ሲያስቡ አስቀድመው ትራፊክ ማኔጅመንት ባለስልጣን በመንገድ ላይ የሚከወኑ ማናቸውም መንገድን በመዝጋት ለመጠቀም የሚቀርቡ ጥያቄዎችን ከትራፊክ ፍሰትና ከደህንነት አንጻር በባለሙያ አስጠንቶ ፈትሾ ችግር የማያመጣ ከሆነ ፈቃድ ይሰጣል። ከዚህ ውጪ በመንገድ ላይ የሚከወኑ ኩነቶች የሚተከሉ ድንኳኖች ህገወጥ ናቸው ነው። በተለይ ደግሞ የአዲስ አበባ ደንብ ማስከበር ባለስልጣን ዋነኛ ስራውም ደንብን ማስከበር እንደመሆኑ መጠን ደንብን ከማስከበር አኳያ በተለይ የትራፊክ ፍሰቱን የሚያውኩ ነገሮች ሲያጋጥም፣ እንዲሁም ደግሞ አደጋ ሊያደርሱ የሚችሉ ጉዳዮች ሲያጋጥም፣ አንደኛ ግንዛቤ ከመስጠት አኳያ ቅድሚያ ለግንዛቤ ስለሆነ ግንዛቤ ከመስጠት አኳያ፣ ከዛ ባሻገር ደግሞ እርምጃ ከመውሰድ አኳያ ምንድን ነው እየተሰሩ ያሉት። ተረፈ ምርት ያስቀመጠው አካል የሚቀጣበት ሁኔታ ነው ያለ። የቅጣት ሰንጠረዡም በዛ ኮንቴክስት የተዘጋጀው ማለት ነው። ስለዚህ ከዚህ ከእግረኛ እና የመኪና ፍሰትን ከማስተጓገል አንጻር ሌላኛውና ዋነኛው እንግዲህ ቅድም ሲነሳ እንደነበረው የመንገድ ላይ የሚቀመጡ መኪኖች ናቸው፣ መንገድ የሚዘጉ መኪኖች። ሁለተኛም ደግሞ ለምሳሌ ከደረቅ ቆሻሻ ጋር ተያይዞ ቆሻሻን የሚዘው ከአንድ ቦታ ወደ አንድ ቦታ የሚያጓጉዙ አካላት መኪኖች መንገድ ላይ እያንጠባጠቡ የመንገድን ደህንነት የሚጎዱበት አግባብ አለ እና ያንንም፣ ለምሳሌ ያንን ያደረገው አካል ያው መንገዶች ከበፊቱ ደንብ በጣም ጠበቅ ብሎ ነው ይሄ ደንብ የወጣው። ለምንድን ነው ለምሳሌ አሁን በኮሪደር ልማቱም ሌሎችም አስፋልቶች በጣም ንጹሕ ናቸው። ነገር ግን ግንባታ ከሚገነባበት አካባቢ ጭቃ ይዞ የሚወጣ መኪና ይኖራል ያን መኪና ራሱ ጭቃውን የሚያበላሽ መንገድ አስፋልቱን የሚያበላሽ ከሆነ አበላሽቶ ደግሞ በእኛ አካል ቆሞ መቀጣት የማይችል ያው መኪና ያው ተንቀሳቃሽ ስለሆነ ታርጋውን በመያዝ የእኛ ልጆች ቅጣት እንዲያሳርፍ ወይም ደግሞ ያ መኪና መጥቶ ቅጣቱን እንዲቀጣ ለትራፊክ ማኔጅመንት ታርጋ የማስተላለፍ ነገር አለ። ትራፊክ ማኔጅመንት ደግሞ ያ መኪና መጥቶ ቅጣቱ እንዲቀጣ ወይም ደግሞ የቅጣት እንትኑን እንዲከፍል የሚያደርጉበት እዛ ላይ በቅንጅት የምንሰራቸው ሁኔታዎች። ሌላው ከደንብ ማስከበር ጋር በቅንጅት ከፍሰት አንጻር የምንሰራው ምንድን ነው? ተሽከርካሪዎች በተለያየ ምክንያት መንገድ ዘግተው ይቆማሉ። በተለያየ ምክንያት ሊቆሙ ይችላሉ። አንደኛው በብልሽት ሊሆን ይችላል። ሌላው ደግሞ ግጭት ምክንያት በዚህን ጊዜ ፍሰቱ በእጅጉ ይስተጓጎላል። በእጅጉ ይስተጓጎላል። አንዱ ይሄ ነው። ሌላው ተሽከርካሪዎች በትናንሽ ብልሽት መንገድ ዘግተው ሊቆሙ ይችላሉ። እንደዚህ አይነት ሁኔታ ሲያጋጥም ለቀላል ተሽከርካሪ በከተማ ክልል ውስጥ ብልሽት ካጋጠመ በኋላ ብልሽቱ ቀላል ከሆነ ቶሎ ጠግኖ ተሽከርካሪውን ከመንገድ ለማንሳት ሁለት ሰዓት ብቻ ነው በህግ የሚፈቀደው። ከባድ ተሽከርካሪ ከሆነ ደግሞ ሶስት ሰዓት በህግ ይፈቀዳል። እነዚህ ተሽከርካሪዎች በተቀመጠላቸው ሰዓት ገደቡስ ተሽከርካሪዎቻቸውን ጠግነው ማንሳት የማይችሉ ከሆነ አቋቋማቸው ደግሞ ፍሰትን በሚያስተጓጉል መልክ የቆሙ የሆነ እንደሆነ ኢሚዲየትሊ ክሬን ተጠቅመን ተሽከርካሪዎች ከመንገድ እንዲነሱ ይደረግና መንገዱን ለትራፊክ ፍሰት ክፍት እናደረጋለን። መንገድ ላይ የሚቆሙ መኪኖችን በጋራ ለምንሰራ መንገድ ላይ የሚቆሙ መኪኖች ለምሳሌ ኦፊሰሮች ሊያገኙ ስለሚችሉ ለትራፊክ ማኔጅመንት የሚያሳውቁበት ታርጋ አጽፎ የሚሰጡበት በጋራ የምንሰራበት ሁኔታ ነው ያለውና፣ እነሱ ክሬን ስላላቸው በክሬን ያንን ወደ ተዘጋጀለት ቦታ የሚወስዱበት። ያው ማስጠንቀቂያ ይሰጣል። የተለያዩ ሂደቶች አሉ። ነገር ግን ከእኛም ጋር በጣም በጥብቀት የምንሰራው መንገድ ላይ የሚቆሙ እኛንም በጣም የሚያስቸግሩ መንገድ የሚዘጉ በጣም የሚያስቸግሩ መኪኖች አሉ። ለረዥም ጊዜም ቆይቶ ሊሆን ይችላል። ከህብረተሰቡ ጥቆማ ይመጣል። ወይም ደግሞ ኦፊሰሩ ክትትል በሚያደርግበት ቁጥጥር በሚያደርግበት ሰዓት መንገድ ዘግተው የቆሙ መኪኖችን በጋራ በመነጋገር ኮሚቴ በማቋቋም ወደሚመለከተው ወይም ደግሞ ወደ ተዘጋጀላቸው ቦታ የሚያርፉበት በትራፊክ ማኔጅመንት ጋር በጋራ የሚሰራ ስራ ነው ማለት ነው። ሌላው በጣም በየ- በየሰፈሩ እና በየመንደሩ የምናያቸው ነገሮች ምንድን ናቸው? ማንኛውም ሰው ተነስቶ መንገድ ይዘጋል። ለምሳሌ የፓርኪንግ ቦታዎች አሉ። እዚህ ጋር መኪና ማቆም አይቻልም ተብሎ መንገድ ተዘግቶ ማስታወቂያ የሚያስቀምጡ ድርጅቶች አሉ ማስታወቂያ የሚያስቀምጡ ትንንሽም ሆኑ ትልልቅም ድርጅቶች ማለት እሱ ህገ ወጥ ነው ማለት ነው። ስለዚህ እነዚህ እነዚህን ነገሮች አንደኛ መንገድን ለታለምለት አላማ ከማዋል አንጻር መንገድ የሚዘጉበት ሁኔታ አለ። እንደገና እግረኛ መንገዱንም የሚያስተጓጉሉበት ሁኔታ አለን። እግረኛ መንገዱ ከተዘጋ እግረኛ የሚሄድበት ካጣ ደግሞ የሚደርስ ጉዳት አለ፣ የሚደርስ ጉዳት አለ። ስለዚህ አሁንም ቢሆን እግረኛ መንገዱን እና የትራፊክ መንገዱን ነፃ የሚያደርግ አካል ሲኖር ህብረተሰቡ ምንድን ማድረግ ያለበት? ማገዝ አለበት። ጎዳና ነጋዴውን ተው ይነግድበት ከማለት ይህንን መንገድ ላይ የሚነግደውን ጎዳና ነጋዴ በጋራ ግንዛቤ ፈጥረው፣ ወይም ደግሞ እርምጃ የሚወሰድበትም ከሆነ እርምጃ እንዲወሰድ ተባብሮ ማድረግ ያለበት ማለ ዋነኛው ተጠቃሚ ህብረተሰቡ ስለሆነ ማለት ነው። አዲስ አበባ ከተማ በኮሪደር ልማትም በወንዝ ዳርቻ ልማትም ብዙ የተሰሩ ስራዎች አሉ። በመንገድ ልማት በተለይ ከኮልደር ጋር ተያይዞ መንገዶች እየሰፉ ነው። ስለዚህ ትናንትና ወይም ቀደም ሲል ጠባብ የነበሩ ቦታዎች ዛሬ ግን በጣም በርካታ መኪናዎችን የሚያስተናግዱበት ሁኔታ የተፈጠረ ነው፣ መስፋታቸው ከዚህ ጋር ተያይዞ እግረኛና ትራንስፖርት ወይም ደግሞ መኪና ጎን ለጎን አብረው የሚሄዱባቸው ቦታዎች ዛሬ ግን የእግረኛ ቦታ ለብቻ፣ የመኪና ቦታ ለብቻ እንዲሁም ደግሞ የሳይክልም የተፈጠረባቸው አጋጣሚዎች ሰፊ ናቸውና እነዚህም ቦታዎች ከመጠበቅ አኳያ እነዚህም ቦታዎች በአግባቡ ከመጠቀም አኳያ አንደኛ እንደ ተቋም ምን እየተሰራ ነው? እነዚህ በኮሪደር ልማት የለሙ የመንገድ መሰረተ ልማቶች በተለይም የእግረኛና የብስክሌት መንገዶች በከተማችን በጣም በሚያምር መልኩ ሰብቲያቸው ተጠብቆ እግረኞችም ብስክሌተኞችም እንዲንቀሳቀሱ ተሰርተዋል። እነዚህ የተገነቡ መሰረተ ልማቶች ግን ተገቢውን ጥበቃ ማግኘት መቻል አለባቸው። ለታለመላቸው አላማም መንገዱ መዋል አለበት። ይህንን ከማድረግ አኳያ ትራፊክ ማኔጅመንት ባለስልጣን በኮሪደር ልማት በለሙ የእግረኛና የብስክሌት መንገዶች ላይ በልዩ ትኩረት ስምሪት ሰጥቶ ከሌላው መንገድ በተለየ ማለት ነው፣ የቁጥጥር ስራውን እያጠናከረ ይገኛል። የቁጥጥር ስራ ብቻም ሳይሆን በግንዛቤ የተደገፈ የቁጥጥር ስራ ነው እያከናወነ ያለው። ይሄም የሆንበት ምክንያት ምንድን ነው? ሰው መጀመሪያ በአስተሳሰብ ደረጃ መቀየር መቻል አለበት። የትራፊክ ሕጎችን የሚያከብር የመንገድ ተጠቃሚ መፍጠር መቻል አለብን። እሱን ስንፈጥር ችግሩን በመሰረታዊነት እንፈታለን ብለን ስለምናምን ግንዛቤውን እንፈጥራለን። ጎን ለጎን ደግሞ ቁጥጥሩም ተጠናክሮ ይቀጥላል። ከዚያ አኳያ ከደንብ ማስከበር ባለስልጣን ጋር በጋራ በመሆን የእርምት እርምጃ እየተወሰደ አሁን ላይ እነዚህ መንገዶች ደህንነታቸው ተጠብቆ ለታለመላቸው ዓላማ በተጨባጭ እየዋሉ ይገኛሉ። ከኮሪደር ልማቱና ከእግረኛ መንገዱ ጋር ተያይዞ ከመኪና መንገድም ከሳይክል መንገድ ጋር ተያይዞ የሚነገር እና የደንብ ማስከበር ኦፊሰሮች ሚናስ በጣም ከፍተኛ ነው። ባይዘው አሁን ከኮሪደር ልማቱ ጋር ተያይዞ አንደኛ በስፋት የግንዛቤ ስራ ሰርተናል በስፋት የግንዛቤ ስራ ሰርተናል። ሁለተኛ ደግሞ በልዩ ጥበቃ ደም ማስከበር ባይዘቤይ ሶስት ሽፍት ሆኗል እና ምሽትም ይሰራል። ስለዚህ የብስክሌት መንገዱ ለብስክሌት፣ የእግረኛ መንገዱ ለእግረኛ፣ የመኪና መንገዱ ለመኪና የሚውልበት በስፋት የበራሪ ወረቀቶች የግንዛቤ በተለያዩ የግንዛቤ መስጫ መንገዶቻችን ግንዛቤ ከፈጠርም በኋላ የጥበቃ ስራ ነው። የጥበቃ ስራ እንግዲህ በጣም በሰፊው እየተሰራ ያለበት ሁኔታ ነው ያለው። የጥበቃ ስራው ብቻ አይደለም። እንግዲህ በእያንዳንዷ ቦታ ላይ የጥበቃ ስራ አቆመህም አችልም። ነገር ግን ለህብረተሰቡ በተሰጠው ግንዛቤ ህብረተሰቡ አሁን ጥቆማ እያካል፣ ህብረተሰቡ ከኛ ጋር ሆኗል። እንግዲህ ማንኛውም አይነት ግለሰብ ለምሳሌ የብስክሌት መንገዱ ላይ እንደገና ቆሻሻ መንገድ ላይ ጥሎ ሌሎቹንም ድርጊቶት አድርጎ ማለፍ አይቻልም። አሁን ላይ አዲስ አበባ ላይ በእያንዳንዷ ኢንሲደንት ህብረተሰቡ በቃ ነቅቶ ነው ያለው። ህብረተሰቡ ነቅቶ ስላለ ደግሞ ወደ እኛ ጥቆማዎች የሚመጡበት እኛ ደግሞ በጣም አፋጣኝ እርምጃ ከህብረተሰቡ ለሚመጣው ጥቆማ በጣም አፋጣኝ የሆነ እርምጃ እየወሰድን ያለ ነው። ስለዚህ አንደኛ የጥበቃ ስራችን በአንድ ጎን አለ። ሁለተኛ ለህብረተሰቡ ግንዛቤ መፍጠር ስራችን በጣም በከፍተኛ ሁኔታ ህብረተሰቡ ግንዛቤ እየወሰደ ወደ ቅጣት አይደለም። ያው የተቋሙ ደጋግመን እንደምንለው የተቋሙ አላማ ቅጣት ሳይሆን ህብረተሰቡ ተምሮ ከዛ ደንብ መተላለፍ እንዲቆጠብ ነው። ስለዚህ መጀመሪያ ታስተምራለ። ሁለተኛ ደግሞ እምቢተኛውን ደግሞ አንዳንዴ በጣም በሚገርም ሁኔታ ብስክሌት መንገድ ላይ በሚገርሙ መኪኖች የሚነዱበት ሁኔታ ነው ያለው። እንግዲህ በተለያየ መንገድ በሚዲያው በተለያየ መንገዶች ግንዛቤ የተ በህብረተሰቡ ቤት ለቤት ይሰጣል፣ በመድረጎች ይሰጣል፣ በሶሻል ሚዲያ ይሰጣል። እንግዲህ ይህ ሁሉ ግንዛቤ እየተፈጠረ አንዳንዴ እንዴት ነው ትላለና። ስለዚህ የህብረተሰቡ ንቃተ ህሊና ጥሩ ነው፣ ነገር ግን አሁንም የግንዛቤ ስራውን እየጨመረን በሄድን ቁጥር የተሻለ ለምን ከኛ እንግዲህ ደንብ ማስከበር ባለስልጣን በህብረተሰቡ ሁሉን አቀፍ ተሳትፎ የደንብ መተላለፍን የሚጸየፍ ማህበረሰብ መፍጠር ነው። ስለዚህ ደንብ መተላለፍን የሚጸየፍ ማህበረሰብ ለመገንባት ግንዛቤ ማስጨበጫ መንገዳችን በጣም በስፋት እና በጣም በተደራሽነት በጥራት መሆን አለበት። እዛ ላይ እየሰራን ነው። ስለዚህ ቀጣይ ላይ አሁንም ያሉ ጅምሮች ምንድን ደመ ተላለፍን ፈጽሞ የሚሸሸግ የሚሸሸግ መኪና የሚሸሸግ ደንብ ተላላፊ የማይኖርበት ሁኔታ ለምን የማህበረሰቡ ንቃተ ህሊና በጣም እያደገ ነው ያለውን እና ከዚህ አንጻር ደም ማስከበርም በጣም አፋጣኝ ምላሽ አፋጣኝ እርምጃ እየወሰደ ያለበት ሁኔታ ነው ያለው። እጅግ በጣም አመሰግናለሁ። የማጠቃላይ ሀሳብ ናንሳ እስኪ እንግዲህ በከተማችን ውስጥ ያለውን የትራንስፖርት እንቅስቃሴ ስናስብ ፍሰቱ ምናልባት ካምና ዘንድሮ የተሻለ ሊሆን ይችላል። ከጊዜ ወደ ጊዜ ለውጥ ሊታይ ይችል ይሆናል። ነገር ግን ይህን ማለት ሙሉ ለሙሉ የተሳካ ነው፣ ሙሉ ለሙሉ ጥሩ ነው ማለት ደግሞ አይቻልም። ገና የሚቀረው ነገር እንዳለ ያሳያል። በትብብር የሚሰሩ ስራዎች አሉ የትራፊክ ማኔጅመንት ባለስልጣን መስሪያ ቤቱ አለ፣ የደንብ ማስከበር ባለስልጣን መስሪያ ቤቱ አለ፣ ሌሎችም መንግስታዊ ተቋማት በጋራ የሚሰሯቸው ስራዎች አሉ፣ የህብረተሰቡ ትብብር አለ። እነዚህ ሁሉ ስራዎች እየተሰሩ አሁንም ግን ሀገራችን ምናልባትም ከፍተኛ የሆነ የትራፊክ አደጋ ከሚጠቀሱት መካከል አንዷ ኢትዮጵያ ናት ሀገራችን ናትና አሁንም አደጋ ይከሰታል። በየቀኑም አደጋ እንሰማለን። አንደኛ አደጋው መቀነስ አለበት ብለን እናምናለን። ይህም ሌላው ደግሞ ፍሰት መስተካከል አለበት። ሁልጊዜ መኪኖች መንገድ ይዘጋጋል፣ በተለያየ ምክንያት ሊሆን ይችላል። እነዚህ ነገሮች እንዲስተካከሉ አደጋውም እንዲቀንስ ምንድ ነው ከህብረተሰቡ የሚጠበቀው? ከአሽከርካሪው የሚጠበቀው? ከእግረኛ ውስጥ ምንድ ነው የሚጠበቀው? በከተማችን የሚስተዋለውን የትራፊክ አደጋና ና ፍሰትን በሚመለከት አደጋ አሁን ከነበረበት መቀነስ መቻል አለበት። በርካታ ሰዎች በትራፊክ አደጋ ህይወታቸውን እያጡ ነው፣ አካል እየጎደለ ነው። እንደዚሁም ዜጎች በብዙ ድካምና ጥረት ያፈሩት ንብረትም እየወደመ ነው በትራፊክ አደጋ። ይህንን ማስቀረት መቻል አለብን። በሌላ በኩል ደግሞ ዜጎች ባሰቡበት ሰዓት ባሰቡበት የስራ ቦታ በሰዓት መድረስ መቻል አለባቸው። አምራቹ ዜጋ በሰዓት ደርሶ ማምረት መቻል አለበት። አጠቃላይ ከሀገሪቱ እድገት ጋር የሚያያዝ ስለሆነ የከተማችን የትራፊክ ፍሰት መሻሻል አለበት። እንዳልከው ቀደም ስል ከነበረው ዘንድሮ በጣም የተሻለ ነው፣ ግን በቂ አይደለም። ከዚህ በተሻለ ፍሰቱ የተሳለጠ እንዲሆን ሁሉም ባለድርሻ አካል በተናጠልም በጋራም ኃላፊነቱን መወጣት አለበት። በዋናነት ግን የከተማችን መንገድ ተጠቃሚ የከተማችን መንገድ ተጠቃሚ ማለት አሽከርካሪውን ያካትታል፣ እግረኛውን ያካትታል። ተገቢውን የመንገድ አጠቃቀም ስርዓት ተከትለን መንገድን የምንጠቀም ከሆነ ፍሰቱ ላይ ጉልህ ለውጥ እናመጣለን። አሽከርካሪዎች የትራፊክ ሕጎችን አክብረን የምንንቀሳቀስ ከሆነ እግረኞችም ተገቢውን የመንገድ አጠቃቀም ስርዓት ተከትለን መንገድ የምንጠቀም ከሆነ ፍሰቱን አሁን ካለበት በእጅጉ እናሻሽላለን ብዬ አስባለሁ። ስለዚህ ትራፊክ ማኔጅመንት ባለስልጣን ባለድርሻ አካላት፣ ሌሎችም ተቋማት መንገድ ደህንነት ላይ የሚሰሩ በህግ የተሰጣቸውን ስልጣንና ተግባር ተከትለው በተናጠልም በቅንጅትም የሚሰሩ ስራዎችን በማጠናከር አደጋውን ለመቀነስ ፍሰቱን ለማሳለጥ የሚያደርጉትን ጥረት የከተማችን መንገድ ተጠቃሚ ሊያግዝ ይገባል። ያው መንገድ ደህንነት ላይ እንግዲህ የትራፊክ ፍሰቱን ሰላማዊ ከማድረግ አንጻር ለማስከበር ብቻው የሚሰራው ስራ የለም። መኪኖች ላይ የሚፈጸሙ ደም መተላለፎችን ከትራፊክ ጋር ካልተሆነ እርምጃ መውሰድም ሌላም ነገር ማድረግ ስለማይቻል ከዛ አንጻር በጋራ በቅንጅት መስራት አለበት። እንደተባለው ህብረተሰቡም ዋነኛ ተባባሪ መሆን ያለበት ህብረተሰቡ ነው። የእግረኛ መንገዱ ቢሰለጥ፣ የመኪና ፍሰቱ መልካም ቢሆን ዋነኛው ተጠቃሚ እሱ ስለሆነ ህብረተሰቡ መተባበር አለበት። በእያንዳንዱ የደንብ ኦፊሰሮችም ወይም ትራፊክ በሚያደርገው እንቅስቃሴ ህብረተሰቡ ተባባሪ መሆን አለበት። በከተማችን ውስጥ የሚደረገውን የትራንስፖርት እንቅስቃሴ አንደኛ ፍሰቱ የተሳለጠ እንዲሆን ጥሩ እንዲሆን ሰዎች በፈለጉት ሰዓት ከቦታ ወደ ቦታ ተንቀሳቅሰው መስራትና መጠቀም እንዲችሉ፣ እንዲሁም ደግሞ አደጋ መቀነስ እንዲችል ሁሉም በጋራ በትብብር የሚሰራ ከሆነ ውጤታማ መሆን እንችላለን። በየቀኑ የምንሰማውም የትራፊክ አደጋ የሚቀንስበት አጋጣሚ ሰፊ ነው እና ሁላችንም ለመልካምነት ወይም ደሞ መልካም ነገር አድርገን ከተማችንን በመልካም ለማስነሳት መጣር ይገባናል የሚለው ሀሳብ የጋራችን ይሆናል ማለት ነው። እንግዲህ ወይዘሮ ሰርካለም ጌታሁን ከአዲስ አበባ ደንብ ማስከበር ባለስልጣን፣ እንዲሁም ደግሞ አቶ አያሌው አቴሳ ከአዲስ አበባ ትራፊክ ማኔጅመንት ባለስልጣን እዚህ ተገኝታችሁ ይህን የመሰለ ሀሳብ ስላካፈላችሁን እጅግ በጣም አመሰግናለሁ። እኛም ተመልካቾቻችን በአንሳነው ርዕሰ ጉዳይን በተመለከተ በተለይ ደግሞ በከተማችን የሚስተዋለውን የትራንስፖርት እንቅስቃሴና ያሉበትን ችግሮች እንዲሁም ደግሞ ሊወሰዱ የሚገባቸውን መፍትሔዎች በተመለከተ ስናደርግ የነበረው ውይይት ይህን ይመስል ነበረ። በቀጣይ ሳምንት ከሌሎች እንግዶች ጋር በተለይ የርዕሰ ጉዳይ የምንጠብቃቸው ይሆናል። የዛሬውን በዛው አበቃል። እስከ ሳምንት ጨርን ሰንብቱ።